እንዴት ናችሁ የኔ ውዶች ደህና ናችሁ? ዛሬማ በመጀመሪያ ነው ሰላም ላችሁ የኔ ማሮች፣ የእኔ ፍቅሮች፣ እንዴት ናችሁ? ደህና ናችሁ? አለው በጣም ደህናነኝ ነኝ እግዚአብሔር ይመስገን። እናንተ ትናንትና እንግዲህ ቅዱስ መጨማደዱን አይታችሁ፣ ብዙ ሰዎች ቅዱስ ከሀይሚ ፎንቃ ገብቶለታል፣ ግድ ነው ይሄማ። አይ ሄማ ግድ ሀይሚን አለም አፍቅሮ እኮ በጣም ከባድ ነው ጋይስ፣ እንኳን በአካል አግኝቷ ሶሻል ሚዲያ ላይ የሚያዩት ሰዎች በፍቅር የሚከንፉላት ልጅ እኮ ናት። እና ሀይሚ ጋ ፎንቃ ሳይገባለት አይቀርም እንዴ። ግድ ነው እሱማ። ፎንቃማ ሳይገባለት አልቀርም። እንደመጣ ኮ ፊቱን ጭምድድድ ነው ያደረገው። እኔ ልጭ ማደድ አይ ቅዱሴ። እና እንግዲህ ዛሬ ብሩክና ቅዱስ ይገናኛሉ። ሶ እውነቱን እነግርሃለው ስላለች ሀይሚ ሊንዳም እንግዲህ ለሀይሚ እንድታስረዳት ትጠየቃለች ማለት ነው። ሶ ቅዱስ ከሀይሚ ፎንቃ ገብቶልኛል ካለ ብሩክ ምንድን ነው ሊል የሚችለው? ጥሩ በቃ ቀጥሉበት የሚል ይመስለኛል። እና ቀጥሉበት፣ ከተፋቀራችሁ ሂዱበት የሚል ነው የሚመስለኝ። ስለዚህ ብሩኬ እንግዲህ ሳትበላት ቀርም፣ ቅዱስም ፎንቃ ሳይዘው አይቀርም። ምክንያቱም ዳኒ እንኳን ያኔ አንድ ቀን አይቷት ምን ልሁንልሽ እንደው ምን ልሁንልሽ ብሎ እኮ ያ ሰውዬ ምን ልሁንልሽ ዘፈን ላውጣልሽ ወይስ ልከርበትልሽ ብሎ ነበር ዳኔ ራሱ አንድ ሰሞን ከዛ ሀይሚ አይን አልሰጠው ስትል ወደ ሶሲ ተመለሰ ማለት ነው ሶሲ አልፈልግህም ብላ ብሩ ቅዱ ማለት ነው ይሄ ማለት ነው ፍጽን እቀፈኝ በረደኝ ምን ልበላችሁ ኦ ማይ ጋድ ኦ ማይ ጋድ አስገድዶ ቱ ባለጌ ዝም በ አስገድዶ መድፈር ነው ይሄ። በቃ ተሰቃየኩ፣ ፈገፈግሹ ልብሱን እራሱ እንዴ። ሶስና ታይ ታይ ታይ፣ ወደ ዳኔ ተመለሽ። እና ቅዱስ አሁን ፎንቃ ገብቶልኛል ካለ ብሩክ ምንድን ነው የሚያደርገው? በቃ ሄዱ ያጣፍጠላችሁ ነው የሚለው አጅሬ። እሷ ከወደደች በቃ ብቻ እሷን እንዳትጎዳት ነው ሊል የሚችለው። ሲቀጥል ብሩክ እንግዲህ የሆነ ሰዓት ስቶሪው ላይ እያደረገ ነው። እንዴ ይሄ ሰዓት እንዴት ነው ትናንትም ዛሬም ተደረገ። ይሄ ሰዓት ምንድን ነው ውድ ስጦታ ይመስለኛል የሚወደው ሰው የሰጠው ይመስለኛል ማን ሰጥቶት ነው አይዶ ነው ብቻ እያየሁት ነው ምን አገባሽ የሚል አይጠፋም? ማለት ምን ያክል ቦታ ቢሰጠው ነው ልላችሁ ፈልጌ ነው ሲቀጥል ደግሞ ጋይስ አይ ሞቴር ሳኝ እንደው ፍቅርን የበላት ጅብ እኮ አልጮህ አለ ጋይስ ምን ተሻለን ግን ምን ተሻለን ሰላማዊ ሰልፍ እንውጣ ሰልፍ መውጣት አለብን ፍቅር ፍቅር እያለኝ የምር በጣም ነው የናፈቀችኝ ሲቀጥል ደግሞ ስለ እሷ ምንም አይነት መረጃም እየወጣ የለም ፏድም ጠፍቷል እሷም ጠፍታለች በቃ ምን እንደሆነ ራሱ የሚታወቅ ነገር የለም እና አድናቂዎቿ ማን ጸጥ ብለዋል ማለት ነው አይ ፍቅር ኧረ እባክሽ ነይ የበላት ጅብ የት ነህ እባክህ ጩህ እንዴ ጣፋች ብን እኮ ሰላማዊ ሰልፍ እንውጣ። እውነቴን ነው እንጂ ፈንድሽ የሆነች ልጅ ማታ ማታ ምሽቴን ነበር ምታፈካልኝ። አሁን በቃ እሷ የለችም የለችም። ሀይሚና ብሩክ ናቸው፣ አብርሽና ሩት። አንዴ ሆስፒታል ይወስዱናል፣ አንዴ ይደባደባሉ፣ አንዴ ያለቅሳሉ እና በእነሱ መዝናናት አይቻልም። ማልቀስ ነው እንጂ ማልቀስ ማይሻልም። ምንም መዝናናት የለም በእነሱ በቃ። ምንም እኔ እንጃ፣ የእነሱ ቪዲዮ አያዝናናኝ፣ ይቅርታ አድርጉልኝ። እኔ የሚያዝናናኝ የፍቅር ነው፣ በቃ ፍቅርዬ ስትስቅ እንደፈንሻ ደስ ይለኛል። ሰው የት ገባች? የኔ ውድ ነገር የኔ ማር ነገር፣ ፈጣሪ ይጠብቅሽ በእውነት። ሌላ ሄሉሻ፣ አይ ሄሉ፣ ምን ጉድ ነው እናቴ፣ ያጋጣጠመሽ እንዲህ። ቢኒ ምን ሆነ ነው? ድርቅ አልክ እኮ ወንድም አለም፣ ድርቅ እኔ ድርቅ ብራሴ እርግጠኛ ነኝ። አስረዳኝ ሲባል እንኳን ማስረዳት አልቻለም። አንዴ ያለፈ ታሪክ ነው ይላል። አንዴ ደግሞ የሆነ ሰው ላለማጣት ስለምፈልግ ልደብቅ ይችል ምንድ መዘባረቀው? ብሮ ብራዘር ግልጽ አድርግልን። ያለፈ ታሪክ ከሆነ ያለፈ ታሪክ ነው። ቪዲዮ ታየ። ቪዲዮን አይተህ ምንም አለልም። እኔ ንጹህ እንደሆን እርግጠኛ ነኝ። ቪዲዮ ታዲያ ከየት መጣ? ድርቅ እንዴት አትድረቅ? ቢኒሻ ፍራንክም ከሆነ እንደዚህ እንጨት እንጨት የሚል ፍራንክ አታድርግ እንዴ። ምን ሆናለ? ከሙቤ ጋር ምናልባት ተመካክረው ሙቤ ያን ቪዲዮ አውቆ ቀርጾ እንደዛ አድርግ ደግሞ። እንደዛ ቢሆን ሙቤ ወላሄ አይልም። ብቻ የእውነት አስመስሎ ነው ሙቤ እያወራ የነበረው ማለት ነው። ስለዚህ የሃይሚና የኦይ ሃይሚ ሃይሚ ሃይሚ ሃይሚ ምንድን ነው ምላስ የለ? ተነቀሻታለው ሄሉሻናት እንጂ የኔ ወርቅ ሄሉና ቢኒ መጨረሻቸው ምንድን ነው? በጣም ነው ያሳዘነችኝ። ግን ደግሞ በጣም ተረጋግታ ነው እያወራች ያለችው። እንዲያስረዳት በግልጽ እየጠየቀች ነው። እሱ ግን ማስረዳት አልቻለም። እየተንተባተበንም ምን ሆነ ነው ብሎ ሌላ ልጅ ቢኖረኝ ሳትቀበልኝ እኮ መች አልቀበልህም ማለች እሷ፣ አስረዳኝ ነው እያለች አለችው አሁን ላይ እንደውም እንደተደበቀ ሰው አልተናደደችም፣ ምናምን ተረጋግታ ነው እየጠየቀች ያለችው። ስለዚህ ማስረዳት ደግሞ ግዴታ ነው። በቃ ምንም መናገር አልቻለም እኮ ወይ አላስረዳት፣ ወይ የሆነ ነገር ግልጽ አላደረገ፣ ዝም ብሎ ነው የተንተባተበ። እኔ ገረመኝ ግን የካሜራማኑ ማሽቃበጥ ነው። ምን ሆነ ነው ብራዘር? ባለፈው ታረቁ ታረቁ እያል ካሽቃጥ ታሽቃጥ፣ አሁን ከኋላ ሁኑ እያሽቃበጠ ነው። ይሄ ነገር ደግሞ ጥርጣሬ የፈጠረብኝ ፍራንክ እንደሆነ ቢኒን እያገዘው እንደሆነ የሚል ሀሳብ ውስጥ ያሌ ተፈጥሯል ብቻ ብዙ ነገር የምናወራ ይሆናል። ከዛ በፊት ግን ሰብስክራይብ እና ላይክ አድርጉ። እንግዲህ ከሀይሚ ልጀምርና መጀመሪያ እንደጀመርኩት ልጨርስላችሁ። ሀይሚሻ ወል እንግዲህ አንቺ አንዳንድ ሰዎች ግን እንደዚህ ሳወራ ትናደዱብኛላችሁ። የምትናደዱት ለምዶታላችሁ። እስኪ በእናትሽ አትገልፍጭ፣ ካወራሽ በስነስርዓት አውሪ

ፈን እያደረጉ ነው። ስለዚህ እኛንተም ዘና ፈታበሉ በሉ። እንዳታለቅሱ በእነሱ የተነሳ ሆስፒታል ገባው ምናምን ነው እንደዛ የሚባል ነገር የለም። ምን ሆኗል? አልታመሙ፣ አልሞቱ፣ አልወደቁ። ተለያዩ፣ በቃ ተለያዩ። ከላስ እሷም የራሷን ህይወት እሱም የራሱን ህይወት መኖር ይችላል እና ብዙዎቻችሁ እንዲህ ሀይሚ መቀጠል የለባትም። የራሷን የመረጠችው መኖር ትችላለች። አዎ፣ እኔም እንደዛ ነው። ጫና አላደርግባትም። ብሩኬ የሆነ ሰው ጋር መታ ሂጅ፣ በቃ እሱ ከተመቸሽ ከእሱ ጋር ሆኝ፣ ብቻንችን እንዳይጎዳሽ ካላት መሄድ ትችላለች። አሁን ላይ ግን ቅዱስ ቆንቃ ገብቶለት ከሆነ ችግር ነው እያላችሁ ነው። እ ማፍቀሩ አይቀርም ሀይሚ፣ እንዲህ ምን ሆናችኋል? እችን የመሰለች ቆንጆ አለማፍቀር እኮ ከባድ ነው። ግን ያው በአጭር ጊዜ ስለሆነ መተውም ይችላል ግዴታ ላይሆን ይችላል። ገብቷቸዋል። ከብሩክ ጋር እንዳለው አይሆንም። ከብሩክ ጋር ያው ባለፈውም ተናግራለች ሀይሚ አንድ ዓመት ሙሉ አላፈቀረኝም ነው ያለችው። አንድ ዓመት ሙሉ ካላፈቀራት ከዚህ በኋላ ያፈቅራታል የሚል ተስፋ የለኝም እኔ እንግዲህ ምንም ብቻ ግራ ያጋባል ልጁ ማለት ነው። ሶ አሁን ቅዱስ አፍቅሬያታለው ካለስ እኔ ጥያቄ ካለ ብሩክ ምን ይሆን መልሱ? ይሄ ነውን ያጓጓኝ አሁን ቅዱስ አፍቅሬያታለው ሚፍታ ቤትም ባለፈው እንዳያችሁት በቃ ከእሷ ጋር እንቀጥላለን፣ እርግጠኛ ነኝ እያለ ነው። በቃ እርግጠኛ ነን አብረን የምንቀጥለው እያለ ነው። ሀይሚም ለብሩክ ያለፉ ነገሮችን ማንሳት አልፈልግም፣ ነገር ግን በሰላም እንለያይ ነው ብሩክም ይመስለኛል፣ ከኔ ጋር መቀጠል አትፈልግም፣ በሰላም መለያየት ነው እንጂ እያለ ነው። ሲቀጥል ትናንት ከቅዱስ ጋር ስትሄድ ለምንድን ነው ወትቶ ያላስቀራት እያላችሁ ነበር። እሷ ሌላው አንድ ጋር ሊሆን ስትለው እሺ ሁኚ ከተመቸሽ፣ ይሁን አንችን እንዳይጎዳሽ ስለማስብ ልሽ ስለምጨነቅልሽ እንደዚህ የሚል ሀሳብ አንዳንዴ ሲያስብ፣ እሷ ጭንቅላቷ የሚመጣው አሀ ለስራ ነው ለካ የሚፈልገኝ የሚል ነገር አለባት። ሰው ቅዱስ አሁን አፈቅረሻለው ሊል ይችላል፣ አፈቅራታለው አንተ ተታታል። ስለዚህ ከኔ ጋር ሆናለች። ያኔ የት ነበርክ? ሌለው ነው ትናንትም ብሏል። እንግዲህ ቅዱስ ያኔ የት ነበርክ? ከኔ ጋር እስከምትመጣ ድረስ የት ነበርክ? ሌላ ሴትስ ለምን አመጣህ? እሷን ካፈቀርካት ሌላ ሴት ለምን አመጣህ የሚል ጥያቄ ለብሩክ ያቀርብለታል። ለሀይሚ ደግሞ ብሩክን የምትወጁ ከሆነ አብረሹ የምትሆኝ ከሆነ ለምን ከኔ ጋር መጣሽ የሚል ጥያቄ ሊያቀርብላት ይችላል። ስለዚህ ብሩክ እዚህ ጋ ሆን ምን አይነት መልስ ይሰጠዋል ነው የኔ ጥያቄ። አንተ እኔ አፈቅራታለሁ ሲለው ብሩክ ሊጠይቅ የሚችለው ሀይሚን ነው። አብረሽ መሆን ትችያለሽ ወይ ነው የሚል ጥያቄ ለሀይሚ የሚያቀርብላት። አብረሽ መሆን ትችያለሽ ወይ ይላታል ሰው። ሀይሚ ደግሞ እዚህ ጋር መምረጥ ይከብዳታል። ከቅዱስ ጋር ሆናለሁ ካለች ብሩክ ልታጠው ነው ከብሩክ ጋር ሆናለሁ ካለች ደግሞ ቅዱስ ሊጎዳ ነው። በክፉ ቀኑ አብሯት ስለነበር ተስፋ ሰጥቷት ነበረ። ከብሩክ ጋር ሆና ደግሞ ብሩክ እንደምትፈልገው አይሆንላትም። ስለዚህ ሀይሚ ዛሬ ጭንቅ ጭንቅ ነው የሚላት ብይን ማሰው በመሀል ነው የሚያጨናንቋት ልክ እንደ ትናንት ነው ማለት ነው እና ብሩክ በእርግጠኝነት ቅዱስ አፈቅራታለው ካለ ሀይሚ አብሬ እቀጥላለው ካለች እሺ ብሎ ነው የሚለካት ሂጅ ብሎ ነው የሚለካት። ፈልጋ ነው የሚል ሲሆን ይሄ ነገር እንዲፈጠር ያደረገው ብሩክ ራሱ ነው። እንግዲህ ቅዱስ ሀይሚን አፈቅራለሁ ካለ ሀይሚን ቅዱስን አብሬው መሆን እፈልጋለሁ ካለች ብሩክ ላሽ ነው የሚለው፣ ባላዬ ላሽ ስለዚህ ዛሬ እንግዲህ አዲስ ቪዲዮ እናያለን ማለት ነው። ብሩክና ቅዱስ ሀይሚ ምናምን ሆኖ ይመጣሉ። አሁን ላይ ሽማግሌ ቢገባ ራሱ የሚታረቁ ይመስለኛል። ከባለፈው አሁን ላይ ነው ሚፍታህም ሆነ ሌሎች ሽማግሌዎች ገብተው ሰላም ሊያደርጉት የሚችሉ። ሀይሚ ምርጫዋን አክብሩላት። በግድ ከሆነ ሰው ጋር እንድትሆን አታድርጓት። አሁን ባለፈው ሚፍታ ቅዱስን ሲገለፍጠው ነበረ። በግድ አይሆንም ብሩክ ሳይፈልጋት ሀይሚ በግድ ከብሩክ ጋር መሆን አትፈልግም። እሷም እሱም ለስራ ከሆነ የሚፈልጋት እንደዛ እሷ አትፈልግም። ስለዚህ ሀይሚ ምርጫዋ ይከበርላት። ቅዱስን ከወደደች ከቅዱስ ጋር ተቀጥል። ብሩክ እንደ ፍቅረኛው ካላያት ምን ማድረግ ትችላለች?